ዳኒ ምን ሆነክ ነው? አስጥ ያላርግሽ ይለተ እኮ ነው። ኧረ ይሄንን ነገር አምኜ ለመቀበል ይከብደኛል። ሀይሚዬ ምን እየሆንሽ ነው? አንቺን የምናውቅሽ ሀይሚ እኮ እንደዚህ አይደለሽም። ምንድን ነው እነዚህ ልጆች ያስነኩሽ? እንግዲህ ሀይሚና ዳኒ በድጋሚ ተገናኝተዋል ማለት ነው። ዛሬ ያልጠበቅነው ነገር ገጥሞናል ማለት ነው። ዳኒ እንግዲህ ዛሬ ያልተጠበቀ ነገር ለሀይሚ አድርጎላታል። ሀይሚም እንግዲህ ይህን ነገር ተቀብላለች ማለት ነው። ብሩክ ደግሞ ስልክ ዘግቶ ጣፍቷለኝ። ስልኩን አጥፍቶ ነው የጠፋው ስልኩን አጥፍቶ ነው የጠፋው ብላለች ሀይሚ ማለት ነው። ብሩክ እንግዲህ ዛሬ ለሶስተኛ ቀኑ ከሚዲያ ሲጠፋ እውነት ለመናገር ብሩክ ተናፍቀሃል፣ በጣም ማለት ነው። ከምንም በላይ ተናፍቀሃል ብሩክ። መጥፋትማ የለም የምር ማለት ነው። እና ዛሬ ሀይሚ ይሄንን ነገር መቀበሏ እኔ ምን አይነት ስሜት እንደተሰማኝ እንግዲህ የራሴን ሀሳብ አስቀምጣለሁ ማለት ነው። ዳኒ እያደረገ ያለውን ነገርም እያየችው ነው። ጭራሽ ጭራሽ ጭራሽ ያልተጠበቀ ማለት ነው። ብሩክ ታዲያ ምን ያስባል? ሰላም፣ ሰላም ቤተሰብ፣ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንዴት ናችኋለን እንግዲህ ብዙም አላስረዝምባችሁም ቪዲዮ ማለት ነው እና ጥራርጌ ነው የምሰራላችሁ ዛሬ እንግዲህ ዳኒ ለሀይሚ የአንገት ሀብል አስሮላታል ማለት ነው እና የአንገት ሀብል አስሮላታል እሷ የጠራችበትን መንገድ ማየታችኋል ከኔ ከምንድነው ችግርህ ብላ እንግዲህ እሱን ነገር ለማስረዳት ነው የጠራችው ነገር ግን ሀይሚ ዛሬ ሀብል ታስሮላታል ማለት ነው እኔ ምንም ይሁን ምንም ማለት ሌላ ሰው ኖርማል ሰው ምንም ከብሩ ጋር ምንም ግጭት የሌለው ወይም ደግሞ ሀይሚ እንደዚህ የውሸትም ቢሆን ምንም ቢሆን ተመችተሽኛል ወይም ደግሞ ሀይሚ ናፈቅራት አለው ብሎ ባይመጣ ሌላ ሰው ቢያስርላት ሶኬ ችግር የለውም ግን እውነት ለመናገር የፈለገ ነገር የፈለገ ነገር ቢሆን ሀይሚ ምንም ሸም የሚባል ነገር ቢኖርም ካሰረላት በኋላም ቢሆን እኔ እንጃ አልቀበልም ማለት ትችላለች። ግን መቀበሏ ልክ ናት ብዬ አላስብም። ምንም ቢሆን ማለት ነው የምር ማለት ነው። ለምን ምንን አስመልክቶ ነው ስጦታ የሰጣት የሚለውን እሱንም እናገራለው ማለት ነው። መቀበል አለባት ብዬ አላስብም። ምክንያቱም ዳኒ ለብሩጋ ያለውን ሁኔታ ታውቃላችሁ። በዚህ ሰዓት ይህንን ነገር ሲያደርግ ብሩክ ምን ይሰማዋል እንዴ ለብሩክም ስሜት እኮ መጨነቅ አለ ምንም ቢሆን ከአንድ አመት በላይ አሳልፋችሁ እዚህ ደርሳችኋልና የፈለገ ተአምር ቢፈጠር ዳኒ ለሀይሚ የአንገት ሀብል ማሰር የለበትም ኢቨን ሀይሚ መቀበል የለባትም የምር ማለት ነው በፍጹም መቀበል የለባትም ፕራንክ ሰራ ብለን አይደል እንዴ ብሩክን ምን ነክቶት ነው ስራም ቢሆን ያል ነው ስጦታ ነው፣ በስጦታ መልክ ነው የሰጣት። ግን በቃ ጥሩ ስሜት አይሰጥም፣ በተለይ ለብሩክ ጥሩ ስሜት አይሰጥም። ሀይሚም እንግዲህ ስትቀበል የሆነችውን አይታችኋል ብዬ አስባለሁ። ባለፈው አሁን ይሄንን ማለት ነው አሁን ሶሲ ለብሩክ ሀብል ብታስርለት እንቀውጠዋለን የምር ማለት ነው። ሀይሚም የመጨረሻ ነው የሚሰማት የመጨረሻ ማለት ነው። ባለፈው ፍፄ ጋ አገናኝቷቸው ሳለ ለማስታረቅ መጨረሻ ላይ ሲገላገሉ ሀይሚና አይሚን፣ ሶሲና ብሩክ በአንድ ላይ ሄደው ነበር እና ተያይዘው ነው የሄዱ ተያይዛችሁ እኮ ነው የሄዳችሁ ብላ ሀይሚ ተናግራለች። ይህን ነገር እኛ አይተን ዝም ብለን ነበር፣ ግን ሰው በነገው ይሄን ነገር ተናግራለች እና ይሄን ያክል አንቺ ስሜቱ እያንገበገበሽ ለምንድን ነው እንደዚህ አይነት ነገር ዳኒ ሲያደርግ? የፈለገ ያኔ ዳኒን በተረዳሹ መልክም ብትረጁ ጨዋለሽ ምንም አይነት እንደማያስብ ያኔ ለአንቺ ግልጹን ቢነግርሽም፣ ለሚዲያ እንደዚህ ቢያደርግም፣ ግን ደግሞ ለብሩክ ጥሩ ስሜት ስለማይሰጥ ይሄንን ነገር መቀበል አለብሽ ብዬ አላምንም። ይሄ ጥፋቱ ሀይሚ ጥፋተኛ ናት ብዬ ነው የማስበው። የምር ማለት ነው ምክንያቱም የፈለገ ነገር ስጦታም ቢሆን ማለት ነው። እንግዲህ ስጦታውን ሲሰጣት አይታችኋል። ማለት በግድ ነው፣ በነገራችን ላይ በግድ ነው ያደረገላት ማለት። እሽ ብላ ከዛ በኋላ ሀብል መሆኑን ስታቅ እንደዚህ እያየች ምናምን ነገር እያስተዋለች እያየች ነበር። የፈለገ ይሁን ማለት ሀብልም ይሁን መስቀልም ይሁን ምንም ዋቴቨር ለብሩክ ስሜት ሲባል ኔቨር መቀበል የለባትም ብዬን የማስበው ማለት ነው። እና ዳኒ እንግዲህ ሲሰጣት ሰምታችኋል። ሀይሚ አልቅሳለች ሁላ በዋል ዛሬ። በጣም እየተቆጣጠረች ነው የተቀበለችው። በነገራችን ላይ ሀብሉን ሲያደርግላት ማለት የብሩኬ ነገር ነው ያስጨነቃት፣ ያለው እውነት ለመናገር ማለት ነው፣ የዳኒ ሳይሆን የብሩኬ ነገር ነው ያስጨነቃት ያለው። ምክንያቱም አሁን ይህንን ሀብል ዳኒ ሲያስርላት ብሩኬ ምን ይሰማዋል? እንዴ ዳኒ ምንዋ ነው እንዲህ ዳኒ ምንዋ ነው እዚህ ጋር ለሀይሚ ማለት ነው? እውነት ለመናገር እና በጣም አስጨንቆ ነው ያሰረላት። እባክሽን ብሎ ነው ያሰረላት። ይሄን ያደረገላት ግን ለመልካምነትሽ ብሏል፣ ተናግሯል ለመልካምነትሽ ብሎ ነው የተናገረው። ዛሬ የሚናገራቸው ነገሮች የኔ ውድ ምናምን እያለ እየጨማመረ ብቻ ግን እሷ መባክህን እያለችው እየተናገረችው ነበረ እና ግን ይሄ ነገር ማለት ይሄ ነገር እንዴት ነው ይህን ነገር ሌላ ሰው ቢያደርገው በጣም ለእንጅም እንዴት ነው ማድረግ የለበትም ብለን እንደምንከራከረው ዛሬም ቢሆን ይህንን ነገር ሀይሚ መቀበል አለባት ብዬ አላስብም። መቀበል አልነበረባትም። ኢቨን ማውለቅ ትችላለች፣ እውነት ለመናገር ማለት ነው። ግን ደግሞ ሀይሚ ሰው ታከብራለች፣ ሰው አክባሪ ናት፣ ሸመኛ ናት፣ ሲበዛ ሸመኛ ናት። ግን ደግሞ ይሄ ሸመኛ ያልሆነ ስሜት ውስጥ ስለሚከት ያልሆነ ሁኔታ ያልሆነ ስሜት ውስጥ ስላችሁ፣ ሀይሚ እንዳኒ ታፈቅረዋለች መቼም የማይታሰብ ነው። ግን በ እንደት እንዴት ነው ያልሆነ ውስጥ ይከታል። አሁን ይሄንን ሲያይ ብሩክ በሱ ቤት እንኳን ባይመጣ በእሷ ቤትም ባይመጡ ዛሬ አብረው ይመጣሉ ብዬ ነበር። አልሆነም። አልተሳካም። ግን ደግሞ ቪዲዮውን ስለሚየው በጣም ነው የሚናደደው። በጣም ማለት ነው። ጨራሽ የአንገት ሐብል አሰረላት። የማይታሰብ ነው። የምር ማለት ነው። እና እንግዲህ እኔ እውነት ለመናገር ብሩክ በመጥፋቱ በጣም በቃ ምን እንደምላችሁ አላውቅም። ጠዋቱን ቪዲዮ ሰርቻለሁ። መጥፋት የለበትም ስልክ አጥፍቶ ነው የጠፋ ብላለች ሀይሚ ማለት ነው። እና ብዙ ነገር ነው የሚወራ፣ ያልተያዘ ያልተጨበጠ ነገር እኛ ማውራት ስለማልፈልግ ነው እንጂ በጣም ብዙ ነገር ነው የሚባል። ግን ደግሞ ብሩኬ እንግዲህ ደህና እንደሆነ እና ሀገሩ እንዳለ ነው የምናውቀው። እንግዲህ ብዙ እየተባለ ስለነበር ማለት ነው። እና ብቻ የዛሬው ቪዲዮ እውነት ለመናገር በፍጹም መደረግ የሌለበት ምንም ቢሆን የፈለገ ይክፈው ምን ይበለው። ለሰው ሪስፔክት አለሽ፣ ሻይም የሰውን ታከብሪያለሽ። ግን ደግሞ እንደዚህ ለሰው እንዴት ነው በቃላደለ አደለ ሸሚዞሽ ይሆናል የተቀበለችው፣ ሸሚዟን የተቀበለችው። አልፈልግም ሁላ ብለዋለች እኮ ስጦታ ካንተ አልፈልግም ብለዋለች። በጣም አስጨንቋት ነው ያደረገላት። ግን ቢሆንም በቃ ካሰረልሽም ሆነ ላውልቀውም ብለው ነበር። አይቻልም ብሏታል ማለት ነው። መጨረሻ ላይ መጨረስ ስላልቻለች እንግዲህ ቪዲዮ ሳይዘጋ ያ የተወሰነ ሲቀር ጥላ ሄዳለች ማለት ነው። እና ብቻ ግን በጣም ውስጧን እየሰበርከው እንዳለ ነው የሚሰማኝ ዳኒ። አሁን ዳኒ እዚህ ጋር የማንን ብድር ነው እየመለሰ ያለው? ሶሲን ለማስቀናት ነው ወይስ ብሩክን ለማናደድ ነው? ምንድን ነው እየሰራ ያለው? የመሬን ስናገር ዳኒ ምንድን ነው እየሰራ ያለው? እስኪ አሁን ይሄንን ስጦታ ለመልካምነትሽ ብሏታል። ሀይሚ መልካምነቷን ብቻ ግን አንድ ቀን ዳኒ ይናገራል ብዬ አስባለሁ። አንድ ቀን ዳኒ ይናገራል ማለት እኔና ሀይሚ ምንም እኔ ምንም ነገር እንደሌለኝ፣ ለሷ ምንም ነገር እንደሌለኝ ምርጥ እህት ስለሆነች ነው ያደረኩት ብሎ አንድ ቀን። ዛሬም እኮ እንደቀላል ሀይሚ ከብሩጋ እንደተለያየች ነው እንዲ በድፍረ ስትናገር የነበረ ኧረ ምን እየሆናችሁ ነው እናንተ ልጆች እንዴ? ሀይሚዬ፣ ወደ ራስሽ ተመለሽ። እኔ ግን ዳኒ ዛሬ የሰጣት ስጦታ ብዬ የማስበው መቶ ሺህ ስለገባ ነው የሚመስለኝ። ዳኒ መቶ ሺህ ገብቶ የለ ለሱ ነው የሰጣት እንጂ እውነት የፍቅር ነው ብዬ አላስብም እኔ አላምንም። ይሄን አልጠብቅም። መቶ ሺህ ስለገባ ነው ይሄን ስጦታ የሰጣት ብዬ ነው የማስበው እንጂ ሌላ ነገር ምንም ይኖረዋል ብዬ አላስብም ማ